ጥሩነሽ ተዝገራ እባላለሁ። የኦሮሞ ባህል ምግብ አዘጋጅና አቅራቢ ነኝ። ሪቻ ድባቡ። ስለ እውነቱ ከሆነ ያው ከአመት አመት እየጨመረ ነው ያለው እና በተለይ ደግሞ በዚህ አመት ልዩ ውበት አለው። ለእኔ የባህል ምግቡ ደግሞ ታላቁ ገብስ ነው። ገብስ ደግሞ የሚሰራው ከጩኮን ነው የምንጠቀመው እና እንደ ታላቅ ዮካኒሞ አንገፈ ጀዳ ኦሮሞ ስለዚህ ከጩኮ ነው የሚጀምርልህ። ጩኮ እዚህ ጋር ጨጨብሳ አለ፣ እዚጋ እርጎን ያለው። እዚህ ጋር አንጮቴ አለ፣ ስፔሻሊ ወለጋ ላይ። ጩኮ ደግሞ ኦሮሚያ ሙሉ ኦሮሚያ የሚጠቀመው ጩኮ ነው። ይሄ ሸከካ ወይም ዳንጋ ነው፣ በተለይ ደግሞ ሸዋ ነው የሚጠቀመው። ይሄም ደግሞ አንጮቴ ነው የሚባለው አንጮቴ ምዕራብ ላይ በጣም የሚጠቀሙት ናቸው። ይሄኛው በቁርጡ ነው። ይሄኛው ደግሞ በወጡ የተዘጋጀ ነው። ይሄ ደግሞ ዶዶቦ ነው የሚባለው። ዶዶቦ ማለት ከቆሎ ቆሎ በቅቤና በቅመም ታሽቶ የቀረበ ማለት ነው። ይሄኛው ደግሞ ቅንጬ ነው። ቅንጬ ደግሞ በተለይ የሚታወቀው በመስቀል ነው። ስፔሻሊ ሸዋ በጣም የሚታወቀው በቅንጬ ነው። ይሄ ደግሞ ቆጮ ይባላል። ቆጮ በጣም የሚታወቀው በምዕራቡ የኦሮሚያ ክፍል ነው። በጣም ተወዳጅና ጣፋጭ የሆነ ባህላዊ ምግባችን ነው። ይሄ ደግሞ ደንጋ ይባላል። አሁንም እንዳልኩ በሸዋ ላይ በጣም የሚታወቅና ከጥቁር ጤፍ ጥቁር ጤፍ በእንኩሮ ተነክሮ ነው የሚሰራው። ሲሰራ በጣም ዋጋ የሚያስከፍል ነው። ሲበላም ደግሞ ያን ያህል የሚጣፍጥ ጣፋጭ ምግባችን ነው። አጋማ ጎራቻ ጋራ አንጋርባ። ይሄኛው ደግሞ ኮቼ ይባላል። የሚሰራውም ባቄላ ነው። ባቄላው ያው ይታጠባል። ከዛ ይቀቀላል። ከተቀቀለ በኋላ ይፈጫል። በቅመማ ቅመም ታሽቶ በቅቤ ተለውሶ ይቀርባል። እንደዚህ አምሮ ማለት ነው። ይሄ ጨጨብሳ ነው። በነጩ ነው የተሰራው። ይሄኛው ደግሞ ጩጳ ነው የሚባለው ይሄ ጩጳ በቀላል ነው የሚሰራው። ይህም ሲሰራ አንድ በአንድ እንደ ጢባጢቤ ተሰርቶ ከዛ በቅቤና በቅመም ታሽቶ ይቀርባል። በጣም ጣፋጭ ምግባችን ነው። ይሄ ቡሩሪ ይባላል። ቡሩሪ ስፔሻሊ ወደ አርሲ አካባቢ የሚበላ ባህላዊ ምግባችን ነው አርሲ ባ ባሌ አካባቢ ቡሩሪ ይባላል። በጣም የሚጣፍጥና ጣፋጭ ምግባችን ነው። ይሄ ከላይ ያለው ደግሞ መርመሬ ይባላል። መርመሬውም በጣም ታሽቶ ይታሻል። ከዛ ይጠቀለላል። ከዛ በቅቤ ተለውሶ ነው የሚቀርበው። የኦሮሞ ባህል ምግባችን ነው ማለት ነውዳሮባናጋያ ሬ እዚህ ጋለው ደግሞ አብዛኛው ብዙዎቻችን ያው እየረሳን ያለ ነው ኑግ ነው ኑግ ተወቅጦ ማለት ይበጠራል፣ ይታጠባል፣ ይበጠራል ከዛ በኋላ ይቆላል። ከተቆላ በኋላ ይወቀጣል። ስፔሻሊ አሁን እየረሳ ነው ያለ ነው ግን እናስታውሰው በሚል ኑ ግን ለባህል ምግባችን ያቀረብነው ነው ማለት ነው። እዚህ ጋር አባ ማን ነው፣ ጮሮርሳን የሚባለው በተለይ የሚታወቀው ሆሮ ላይ፣ ሻምቡ፣ ሆሮ በጮሮርሳ በጣም የታወቀ ነው። በጣም ባህላዊ ምግባችን ነው። ከጥቁር ጤፍ ነው የሚዘጋጀው። ጥቁር ጤፉ ይቦካል፣ ይጋገራል። ከዛ በቅቤ ከዛ በአይብ እንደገና በቅቤ ተለውሶ ይቀርባል። በቅመማ ቅመም ታሽቶ ማለት ነው። የአባ ጮማ ነው። አባ ጮማ በብዛት የሚታወቀው ያው ወደ ምዕራብ አካባቢ ነው። ከቦሎቄ ነው የሚዘጋጀው። በጣም ጣፋጭ ምግብ ስጋን የሚያስንቅ ነው አባ ጮማ። ዳሮባ ነገያ ባሬ የአነባበሮ ነው አነባበሮ ደግሞ ያው ሁሉም የኦሮሚያ ክፍል ያውቀዋል። በጣም ጣፋጭ ምግባችን ነው፣ በጣም ታውቋል። ይሄ ደግሞ ኡካምሳ ነው የሚባለው። ኡካምሳ ደግሞ በተለይ ምዕራብ ወለጋ፣ ደንቢ ዶሎ በጣም የተፈጨ ስጋ በቅመም ታሽቶ በነጭ ሽንኩርት ተደርጎ ቃሪያ ተደርጎ ቅቤ ተደርጎ ቅመማ ቅመም ተደርጎ የሚቀሩ በጣም ጣፋጭ ምግብ ያውም ከበቆሎ እንጀራ ጋር እዚህ ጋር ያለው ደግሞ ብርዝ ወይንም ደግሞ ቦ ከጀጣ ኦሮሞን አከዝ ጎዴቴ ኛተ ሳጤ ገዴፈት ቦዴ አይኸው እንዲህ በቃ ይህን በስፔሻሊ እንደዚህ ሲቅርብ ብርዝ ነው። ብርዝና ጠጅ ነው የኦሮሞ ምግባችን። እንደዚህ በአማረ ሁኔታ እንግዲህ አቅርበነዋል ለኢትዮጵያ ሕዝብ። መልካም እሬ ይቻላለሁ አመሰግናለሁ።